በኤፌሶን ውስጥ የተጠቀሱት መንፈሳዊ ስጦታዎች ምንድን ናቸው? በኤፌሶን መጽሐፍ ውስጥ፣ ጳውሎስ ስለ መንፈሳዊ ስጦታዎች፣ አማኞችን ለማስታጠቅ በክርስቶስ እንደተሰጡ በረከቶች ተናግሯል። በኤፌሶን 4፡7-8 ላይ፣ ጸጋ ለእያንዳንዱ ሰው የሚሰጠው እንደ ክርስቶስ ስጦታ መጠን እንደሆነ ገልጿል። እነዚህ ስጦታዎች በስራ የተገኙ አይደሉም፣ ነገር ግን በነጻ በእግዚአብሔር ጸጋ የተሰጡ ናቸው። እነሱ የክርስቶስን አካል ለመገንባትና አማኞች በእምነት እንዲያድጉ ለመርዳት የታለሙ ናቸው። ጳውሎስ በተለይ እንደ ሐዋርያት፣ ነቢያት፣ ወንጌላውያን፣ መጋቢዎችና አስተማሪዎች ያሉ መንፈሳዊ ስጦታዎችን ጠቅሷል። እያንዳንዱ ሚና ቤተ ክርስቲያንን ለማጠናከርና ሌሎችን በክርስቶስ ወደ ብስለት ለመምራት ዓላማ አለው። ሐዋርያትና ነቢያት የቤተ ክርስቲያንን መሠረት ጥለዋል፣ ወንጌላውያን ደግሞ ወንጌልን አሰራጭተዋል። ፓስተሮችና አስተማሪዎች የእግዚአብሔርን ህዝብ የመንከባከብና የመምራት ኃላፊነት አለባቸው። እነዚህ መንፈሳዊ ስጦታዎች ለግል ጥቅም ወይም ትምክህት ሳይሆን በቤተ ክርስቲያን ውስጥ ያለው አገልግሎትና አንድነት ነው። ጳውሎስ በእነዚህ ስጦታዎች አማኞች የአገልግሎትን ሥራ ለመሥራት መታጠቅ እንዳለባቸው አበክሮ ተናግሯል። እያንዳንዱ ሰው ስጦታውን በታማኝነት ሲጠቀም፣ መላው የክርስቶስ አካል እየጠነከረ ይሄዳል። ግቡ የክርስቶስን ሙላት መድረስ እንጂ በእያንዳንዱ አዲስ ትምህርት አለመናድ ነው። በመጨረሻም፣ በኤፌሶን ያሉ መንፈሳዊ ስጦታዎች የእግዚአብሔርን እቅድ ለጤናማና ለተዋሃደች ቤተ ክርስቲያን ያሳያሉ። ሁሉም ሰው በእግዚአብሔር መንግሥት ውስጥ ሚና እንዳለው አማኞችን ያሳስባሉ። የትኛውም ስጦታ ለክብሩ ጥቅም ላይ ሲውል በጣም ትንሽ ወይም አስፈላጊ አይደለም። በእነዚህ ስጦታዎች